የአሚር እና የፈኪ እና የማሂር ውሎ ምን ይመስላል የሚለውን ነገር እስቲ ላሳያቸው። ምን ሆነሽ ነው ያኮረብሽው? ታስፈጥረኛለህ? ማሂር ነው የሚያስፈጥርሽ። አላልኩኝም? አይቀይርም። ሪሞት ነው። አክሽን፣ አጨብጭብ። ጥሩ ነው ግን ሴንተር ናት ስኪን ኬር ብቻ ናት። ስኪን ኬር ብቻ አሰላሙ አሌይኩም ወረህመቱላሂ ወበረካቱ እንደምን አላችሁ? የአሚር የፈኪ፣ የማሂር፣ የሁላችንም ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ ወላሂ አልሐምዱሊላህ። ዛሬ የዩቲዩበር ውሎ እንዴት ነው የሚለው ላሳያችሁ እፈልጋለሁ። እኔ ፈኪና ማሂር የማይበት ቁታለ የምንቀርጸው ማስታወቂያ አለ እና በረመታሌ እንዴት ነው የምንለው የሚለውን ማሳየት እፈልጋለሁ። በመቀጠል ይሄን ቪዲዮ ሳትጀምሩ በፊት ሁላችሁም ሰብስክራይብ እያደረጋችሁ እስቲ አሁን ሀምሳ ሺህ ገብቻለሁ እና ወደ መቶ ሺህ እየተጓዝን ነው። እስቲ እሱን እናሳካው ኢንሻላህ፣ እናሳካዋለን ደግሞ ብዬ አስባለሁ። አሁን ቤቴን ያለሁት ፈኪን እና ማሄርን እየጠበቅኳቸው ነው። ከዛ በኋላ እነሱን ይዘን ጉዞ ወደ ቦሌ ይሆናል ማለት ነው። እንሻላ አሁን ፈኪ ስትመጣ አንድ ላይ አሳያችኋለሁ። ከዛ ማሄርም ሲመጣ ብቻ ውሏችን እንዴት እንደሚሆን ታዩታላችሁ። ቢስሚላ ደክል ትብያለሁ፣ ግን በነገሩ ወዳቸዋል ሰዎች ደርሳለች የውከታችግሮ ይታየ ነው ሀቢብቲ የእክቲ

ቆይ ቆይ በኋላ ምን ሆነሽ እንደዚህ እንትን ያልሽው ምን ይባላል? እሺ፣ እርድ እርድ። والله እርድ ከምንድን ነው የሚሰራው? እርድ ለምን ነው የሚጠቅመው? ማሄር ደወለ ብቻ ዛሬ እስቲ የዩቲበር ውሎ የአሚር እና የፈኪ እና የማሂር ውሎ ምን ይመስላል የሚለውን ነገር እስቲ ላሳይ፣ ላንከራትታቸው። እስቲ ግን ሳንከራትታቸው ሞላ። አዎ፣ ፕሮሰስ ጀመረ። የዩቲበር ውሎ ይሄን የመሰለ ገና ጅማሬው እንደዚህ ይመስላል። እንደዚህ ለፍተን ጥረን ግረን ለእናንተ አሪፍ ነገር ለማቅረብ እንደዚህ ደፋ ቀና እንላለን። ስለዚህ እናንተ ይህን ቪዲዮ ላይክ እያደረጋችሁ ውስጥ ጀምሩ። ሰው ማሄር ይመጣና ዛሬ የተወሰለች ምን ማሄር ነው የሚያስፈጥረች ነው አላልኩኝም? እሺ ማሄር አስፈጥራታለሁ ብሏል። የማሄርን ቪዲዮ መቼ ሳይታችሁታል ብዬ አስባለሁ። እንደዛ ፋፈሽ ብለን የመጀመሪያ ቀን ፈኪጋ ሄደን ቡና ጠጥተን፣ ማሻአላህ ኢንሻአላህ። ደግሞ እኛም በእኛ ቻናል በዚህ ቤተሰቦቻችን ፈኪጋ አሪፍ አሪፍ ነገር ወስደን ቤቷ ወስደን እናፈጥራለን፣ ከእናንተም ጋር እናፈጥራለን። ውድ ቤተሰቦቼ፣ አሁን ማይሄድ ይምጣ። የእኔ ቤት እንደዚህ ንጹህ ነው። መጥረጊያ በመጥረጊያ መወልያ ነው ደግሞ እና እስኪ መኝታ ቤት ልግባ። ኧረ እባክሽ ኧረ ውላ እንዳትገቢ ይጠኛል

ን ደስ አይልም። የሆነ ፓኬጅ ተልኮልኝ። ይሄ ቲቪያችን ነው እዚህ ጋ ያለው ቲቪ። ይሄን ቪዲዮ የምታዩ ሰዎች በሙሉ ቲቪ ግዙልን። የጎደልን ነገር እሱ ነው ወላሂ። እሱም ሽቶ ግን አንዱ እሱን ሽቶ ወዶ ግን አልቆብኛል። ስለዚህ ቤቴ መጣ። እየበጠበጠች ነው ይሄ ለብጉራን ፊት የሚሆን

ከዛ እዚህ ጋ ትልቅ ቲቪ ማለት ነው። ብነቀስ ብነቀ ምንም ይሆን ይመስልሻል? ይሄ በፊት ለምናይበት ትምህርት ቤት ይሄ ስማርት ፕሮጀክተር ነው። ትልቅ ነገር ነው። ስ በዝ እኔን ልየው ነው። በላ ነው። አፕሎድ ጨርሷል አንቺ ይሄን የሚያክል ቲቪ ነው ያለኝ። ሪሞት ነው። አይ ደስ ይላል፣ ግን ግዙልን። ጫን ነው እየዘጋነው እንዳቋማ እየመጣ በቃ ነው ከዚህ በኋላ ያለውን ተከታተልን፣ እዩት ጋይስ። ሊወጣ እያለ ጢሙ ሊያስተካክል ወንድ ልጅ ራሱን ማሄር ማሄር ካሜራ

እሷንም ምን ማይረን እንኳ ምታደርገን አለች። ሮዚዬ ኤሌጋንስ ስኪን ኬር እዛ ብቻ ምን መሰለህ፣ ወላሂ አበዲ አበዱ ስራዎች የምትሰራው እና ከምትሰራው ስራዎች መሀል ደግሞ አሁን አዲስ ስልጠና ጀምራለች። የስኪን ስልጠና ጀምራለች። ምን እያደረገ ነው።

ናት። ስኪን ኬር ብቻ ናት። ስኪን ኬር ብቻ የሚኖረን ቆይታ ተከታተሉ። ወዳቸዋል። ማሄር ዛጋ ቁጭ ብሎ እየጠበቀ አሁን ደግሞ የፋንሲ ትሬኒንግ ሴንተራቸውን ደግሞ ወይም ደሞ ሌክቸር የሚደረግ የሚያደርጉበትን ክፍል አሳያቸው። እዚህ ጋ እዚህ ጋ ቆን ስለ ስኪን ኬር ሩቲን ምን ምን መደረግ እንዳለበት የፌሽል አይነቱን አይተው ምንድነው የሚሰራ የሚባለውን ነገር ኤቭሪቲንግ እዚህ ክላስ ይታይ እና ብታጨበጭብ ጥሩ ነው ግን ቲንክ ዩ ቢንቺ አመሰግና። ከዛ በኋላ ደግሞ ወደ ዋናው ትሬኒንግ ቦታ ደግሞ ስንገባ ወዴት ነው የምንሄደው? ማለት ነው እዚህ ጋር ተማሪዎቻችን ረፍት ያደርጋሉ። ከዛ በኋላ ሪል ታይም ፕራክቲስ እዚ ጋ እናደርጋለን ማለት ነው። አፍተር አናላይዝ ከተደረገ በኋላ ወይንም ታቆታላችሁ ኦይል ስኪን ነው የሚባለው። ግን አፍተር እንትን ከተባለ በኋላ እዚህ ትሬን ያደርጋሉ ማለት ነው። ዛሬ የፋንሲ ስኪን ኬር ሴንተር ማለት ነው፣ ትሬኒንግ ሴንተር። አሰልጣኛችን የሚሆነው ማሄድ ነው፣ የምትሰራው ደግሞ ፈኪናት። ስለዚህ ያቸው እዚህ ጋር ነገር ብሎ እንትን ይላሉ እንሰለጥናለን። እንዴት እንዴት ነው የፊታችንን እንካፈከው እንዴት ነው የሚለውን ነገር ሰነጥናለን። ተከታተሉን። ሰሚፈኪ የፊትሽን ስኪን ኬር እንት ስኪን ታይፕሽን ታውቂያለሽ? ኦይሊ ነው ደረቅ ነሽ እርጥብ ነው እንደኔ ቡግራም ነሽ? ምንድን ነው ፍግማ ደረቅ። ይሄ ማሽን ማለት ነው፣ ሰዎች የፊቷን አብጠልጥሎ እዚህ ቡግሯ፣ ምን አይነት ቡግራ አለባት ወንጭ ሰውዬው ሰውየ፣ ሰለጥንክ ገባ ሁሉ ነገር። እቺን ቆንጆ ደግሞ ተዋወቁልኝ፣ ዛሬ የተዋወቅነውና ያው ፈገግቷል። ያ አላህ እዚህ አለ ፈገግታ። ውድ ቤተሰቦቻችን እንግዲህ እግዲህ የእሷን ትሬኒንግ ሴንተር መጣችሁ ጎብኙ፣ ሰልጥኑ። እንወዳችኋለን በጣም።